ሰዓት ስፖርት ነው። የተመራረጡ ስፖርታዊ መረጃዎችን ደግሞ ከዳናዊት ሲሳይ የምንከታተል ነው የሚሆነው። ዳኒ አየር ሰዓት ላይ አብራችሁ ቆዩ። በመላው አማራ ስፖርታዊ ጨዋታዎች በውሃ ዋና ኮምቦልቻ ከተማ፣ በፓራሊምፒክ ደግሞ ሰሜን ሸዋ ዞን አሸናፊዎች ሆነዋል። ትላንት በውድድሩ የስምንተኛ ቀን ውሎም በርካታ ውድድሮች ፍጻሜያቸውን አግኝተዋል። ኃይሉ አዳነ ከደሴ ተጨማሪ አድርሶናል። ግንቦት ሶስት በደሴ ከተማ የተጀመረው ዘጠነኛው የመላ አማራ ስፖርታዊ ጨዋታዎች በአብዛኞቹ የስፖርት አይነቶች አሸናፊዎቹ ተለይተው ወደ ፍጻሜው ተቃርቧል። በአራት ዞኖች መካከል ሲካሄድ የቆየው የውሃ ዋና ውድድር በኮምቦልቻ ከተማ አጠቃላይ አሸናፊነት ተጠናቋል። ለዚህ ስፖርት ጠንካራ ቅድመ ዝግጅት ያደረገው ኮምቦልቻ ከተማ አስተዳደር ለውድድሩ ከተዘጋጁት የወርቅ ሜዳሊያዎች መካከል 42ቱን በመውሰድ የበላይ ሆኖ አጠናቋል። ከወርቅ ሜዳሊያዎች በተጨማሪ 20 የብርና 17 የናስ ሜዳሊያዎችንም አግኝቷል። ባህር ዳር ከተማ አስተዳደር በሁለት ወርቅ 15 ብርና 15 የናስ ሜዳሊያዎች ሁለተኛ፣ ማዕከላዊ ጎንደር ደግሞ በአምስት ብርና 9 የናስ ሜዳሊያዎች ሦስተኛ ደረጃን ይዘው አጠናቀዋል። የብስክሌት ውድድርም የ60 ኪሎ ሜትር የከተማ ውስጥ የዙር ውድድር በማድረግ ትናንት ተጠናቋል። በውድድሩ የመጨረሻ ጨዋታ ባህር ዳር ወርቅ ሲወስድ፣ ደሴ ከተማና ጎንደር ከተማ ብርና ናስ ሜዳሊያዎችን አሸንፈዋል። በድምር ውጤት ደሴ ከተማ በሶስት ወርቅና አንድ ብር ሜዳሊያዎች አጠቃላይ አሸናፊ ሆኗል። የወንዶች የቅርጫት ኳስ ውድድርም ሲጠናቀቅ ባህር ዳር ከተማ አስተዳደር የወርቅ ሜዳሊያ አሸንፏል። ደሴ ከተማ የብር ሜዳሊያ ሲያገኝ፣ ደብረ ብርሃን ደግሞ ሶስተኛ ሆኖ በመጨረሱ የናስ ሜዳሊያ ተሸልሟል። የፓራሊምፒክ ውድድር ትናንት በተደረጉ ጨዋታዎች አጠቃላይ አሸናፊ የሆነውን ለይቷል። እንዳለፉት ዓመታት ሁሉ ሰሜን ሸዋ በደሴው የመላ አማራ ስፖርታዊ ጨዋታዎችም አጠቃላይ አሸናፊ ሆኗል። የሰሜን ሸዋ ዞን ፓራሊምፒክ ስፖርት ዛሬ ብቻ ሳይሆን ለተከታታይ 78 ዓመት ሰሜን ሸዋ በፓራሎምፒክ አንደኛ ነው። አሁንም አንደኝነታችን ነው አስጠብቀን ይሄድ ያለ ነው። በበቂ ዝግጅት ነው ይዘን የመጣ ነው። ሰሜን ሸዋ በመድረኩ 17 ወርቅ፣ አራት ብርና 8 የናስ ሜዳሊያዎችን አግኝቷል። ባህር ዳር ከተማ አስተዳደር በ11 የወርቅ 8 የብርና በ8 የናስ ሜዳሊያዎች ሁለተኛና ደቡብ ወሎ በ8 የወርቅ 15 የብርና 7 የናስ ሜዳሊያዎች ሶስተኛ ደረጃን ይዘው አጠናቀዋል። በመላ አማራ ከፓራ ጀምሮ በአብዛኛው በአዲስ የተተካ ምሳሌ አሁን እኔ ጋ ሶስት ብር ያመጡ፣ ሁለት ወርቅ ያመጡ አዲስ ተወዳዳሪዎች ናቸው። ይሄ ማለት የመተካካት ባህሪው መጥቷል ማለት ነው። አንዳንድ ስፖርቶች ላይ ነባር ስፖርተኞች ያየንበት ሁኔታ ነው ያለው። አንዳንድ ስፖርቶች ላይ ደግሞ ገና በቲም የሰሩ ሕጻናት ታዳጊዎች ተስፋ ያላቸው ለክልሉም ለዞኖቹም ለኢትዮጵያ የሚጠቅሙ የሚችሉ ልጆችን ያየንበት ውድድር ነው። በወንዶች እግር ኳስ የሩብ ፍጻሜ ጨዋታዎችም ትናንት ተካሂደው ወደ ግማሽ ፍጻሜ የገቡ አራት ተሳታፊዎች ተለይተዋል። ሰሜን ወሎ ኦሮሞ ብሔረሰብ አስተዳደርን ሁለት ለአንድ አሸንፏል። ደሴ ከተማ ደግሞ ኮምቦልቻ ከተማን አራት ለሁለት ነው ያሸነፈው። ወልዲያ ከዋግ ህምራ ያለ ግብ ጨዋታቸውን አጠናቀው በመለያ ምት ዋግ ህምራ አምስት ለአራት አሸንፎ ግማሽ ፍጻሜ ገብቷል። ደቡብ ወሎ እና ደብረ ብርሃንም ያደረጉት ጨዋታ ዜሮ ለዜሮ ተጠናቆ አሸናፊው በመለያ ምት ተለይቷል። በተሰጠው መለያ ምት ሁለት ደቡብ ወሎ አምስት ለአራት አሸንፏል። በግማሽ ፍጻሜው ደሴ ከዋግምራና ሰሜን ወሎ ከደቡብ ወሎ ይጫወታሉ። በቮሊቦል ወንዶች ውድድርም የፍጻሜ ተፋላሚዎችን የለዩ ሁለት የግማሽ ፍጻሜ ጨዋታዎች ትናንት ተደርገዋል። ደቡብ ወሎ ደሴ ከተማን፣ ሰሜን ሸዋ ደግሞ ደብረታቦር ከተማን በተመሳሳይ ሶስት ለባዶ አሸንፈው ለፍጻሜ ደርሰዋል። የፍጻሜና የደረጃ ጨዋታዎቹ ደግሞ ነገ ይደረጋሉ። በኢትዮጵያ ፕሪሚየር ሊግ 30ኛ ሳምንት ትናንት ፋሲል ከነማ ከኢትዮጵያ ንግድ ባንክ ያደረጉት ጨዋታ ባቻ ውጤት ተጠናቋል። ጨዋታውን ኢትዮጵያ ንግድ ባንክ አዲስ ግዴ ባስቆጠረው ግብ ቀዳሚ ነበሩ። ከረፍት መልስ 65ኛው ደቂቃ ላይ ፋሲል ከነማ ናቸው ያደረገ ግብ አጥቂው ጌታ ነከበደ በፍጹም ቅጣት ምት አስቆጥሮ ጨዋታው ባቻ ውጤት ተጠናቋል። ፋሲል ከነማ በ36 ነጥብ በሊጉ 11ኛ ላይ ሲቀመጥ የኢትዮጵያ ንግድ ባንክ በ39 ነጥብ 9ኛ ላይ ይገኛል። አዳማ ከተማን የገጠመው ኢትዮጵያ ቡና ደግሞ በራምኬል ጄምስ እና ማኑኤል አድማሱ ሁለት ግቦች ሁለት ለባዶ አሸንፏል። ዛሬ የሐዋሳ ከተማ የመጨረሻ ቆይታ የሚሆኑ ሁለት ጨዋታዎች ይከናወናሉ። ከመራ ግብሮቹ መካከልም በስድስት ነጥብና በሁለት ደረጃ የሚበላለጡት ባህር ዳር ከነማ ከመቻል የሚያደርጉት ጨዋታ ይጠበቃል። ባህር ዳር ጨዋታውን አሸንፎ ከዋንጫው ፍክክር ላለመውጣት ዘጠኝ ሰዓት ላይ ጨዋታቸውን ይከውናሉ። ምሽት አስራ ሁለት ሰዓት ደግሞ ሀዲያ ሆሳና ከሶል ሽሬ ይገናኛሉ። መዲናይ ይሳና ሰለሞን ባረጋ ግሬት ማንቸስተር ሩጫን አሸነፉ። 135ኛው የግሬት ማንቸስተር የ10 ኪሎ ሜትር ሩጫ ትላንት ሲደረግ በሁለቱም ጾታ ኢትዮጵያውያን ደምቀዋል። በሴቶቹ ዘርፍ መዲና ይሳ ርቀቱም በ30 ደቂቃ ከአርባ ሁለት ሰከንድ በመግባት ቀዳሚ ሆና አጠናቃለች። በውድድሩ አሜሪካዊቷ ኤምሊ ሲሶን ና ኢትዮጵያዊቷ ጎቲቶም ገብረስላሴ መዲናን ተከትለው ሁለተኛ ና ሶስተኛ ሆኗል። በወንዶቹ ዘርፍ ደግሞ አትሌት ሰለሞን ባረጋ አሸናፊ ሆኗል። ሰለሞን ከስምንት ዓመት በፊት በታላቁ የኢትዮጵያ ጎዳና ላይ ውድድር ካሸነፈም በኋላ ለመጀመሪያ ጊዜ ወደ ጎዳና ውድድር መጥቶ ትላንት ማሸነፍ ችሏል። አትሌቱ የግሬት ማንቸስተር ሩጫን 27 ደቂቃ ከ49 ሰከንድ በመግባት ያሸነፈም ሲሆን ሳንቲያጎ ካትሮፊ ና ቬንሰንት ኔጌቲች ከኬንያ ተከታትለው ገብተዋል። ኢትዮጵያዊ ሞሲነት ገረመው ውድድሩን አራተኛ ሆኖ ማጠናቀቁን ወርልድ አትሌቲክስ አሳውቋል።